ወአለይህ ቱነዊሁ ላ ካፈት አሸሪካት አለት ለደይሃ ስፍኑን ሙተዋጅደቱን ፊሀውቲ ታጣቂ ቡድን የእስራኤሉን ሀይፋ ወደብ ኢላማ አድርጓል። ታጣቂ ቡድኑ ወደ እስራኤሉ ሀይፋ ወደብ የሚወስዱትን የባሕር በሮች በሙሉ በመዝጋት እስራኤልን እያስጨነቃት ይገኛል። መርከቦችም ወደ ወደቡ እንዳቅኑው ማስጠንቀቂያን ሰጥቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው አቻቸው ቭላድሚር ፑቲን ጋር የሁለት ሰዓታት የስልክ ንግግር አድርጓል። ትራምፕ ከስልክ ንግግሩ በኋላም ሩሲያና ዩክሬን የሰላም ድርድራቸውን በመቀጠል ፊት ለፊት ይገናኛሉ ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛውን ጦርነት ለማስቆም ቅድመ ሁኔታን አስቀምጠዋል። እስራኤል ዘመቻዋን የምታቆመው ሐማስ ትጥቅ ሲፈታና ታጋቾችን ሲለቅ ብቻ ነው ብለዋል። ሰላም ጤና ይስጥልን፣ የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዛሬውን ወታደራዊ መረጃችንን እንደሚከተለው አሰናድተናል። እስከ ፍጻሜው አብራችሁን ቆዩ። ሀውቲ የእስራኤልን ወደብ ከበበ። የየመኑ ታጣቂ ቡድን ሀውቲ የእስራኤሉን ሃይፋ ወደብ ከአገልግሎት ውጭ ማድረጉንና ወደ ወደቡ ማንኛውም አይነት መርከብ እንዳይጓዝ መከልከሉን ይፋ አድርጓል። የታጣቂ ቡድኑ ቃል አቀባይ የህያ ሳሬ በሰጡት ጋዜጣዊ መግለጫም በእስራኤል ወደሚተዳደረው የሃይፋ ወደብ የሚጓዝም ሆነም ለመጓዝ ያሰበ ማንኛውም መርከብ ጉዞውን በመክታት ወደ ኋላ እንዲመለስ ሲሉ አዟል። ቃል አቀባዩ ቀጥሎም እስራኤል በጋዛ ሕዝብ ላይ እያደረሰች ያለውን ግፍና የዘር ማጥፋት ወንጀል ተከትሎ የሁቲ ታጣቂ ቡድን ከጋዛ ጎን በመሆን እስራኤል ላይ ጥቃት ሲያደርስ ቆይቷል። ቀጣዩ ኢላማችን ደግሞ የሃይፋ ወደብ ነው ሲሉም ተደምጧል። ያሁኑ የሀውቲ ታጣቂ ቡድን ማስጠንቀቂያ የተሰማው ታጣቂ ቡድኑም የእስራኤልን ቤንጉሪያን አየር ማረፊያም ኢላማ ያደረገ ጥቃት ስለማደርስ የትኛውም የአየር መንገድ ይጠንቀቅ የሚል መልእክትን ባስተላለፈ ማግስት ነው። ባለፉት ሶስት ቀናት የሀውቲ ታጣቂ ቡድን በሚሳኤልና ድሮን እየታገዘ በቤንጉሪያን አየር ማረፊያ ላይ ተደጋጋሚ ጥቃቶችን ሲሰነዝር መቆየቱ የሚታወስ ነው። በዚህ ጥቃትም በሺዎች የሚቆጠሩ የእስራኤል ዜጎች ወደ ቦምብ መጠለያ ስፍራዎች ለመሸሸግ ተገደዋል። ለጋዛ ሕዝብ ያለኝን አጋርነት ለማሳየት ነው እስራኤልን ማጠቃው የሚለው የሀውቲ ታጣቂ ቡድን እስራኤል የጋዛ ዘመቻን እስካላቆመች ድረስ በእስራኤል ላይ የምሰነዝረውን ጥቃትም እቀጥላለሁ ብሏል። የሀውቲ ታጣቂ ቡድን በድሮንና በሚሳኤል እየታገዘ በእስራኤል ላይ ከሚፈጽመው ጥቃት ጎን ለጎን በቀይ ባህር በኩል የሚያልፉና ከእስራኤል ጋር ግንኙነት ያላቸውን መርከቦችም ሲያጠቃ ይስተዋላል። በቀይ ባህር ላይ ሲፈጸሙ የነበሩ ጥቃቶች የንግድ መስመሩ እንዲቀዛቀዝ ከማድረጋቸውም ባለፈም ኩባንያዎች ለከፍተኛ ወጪ እንዲዳረጉና ለነዳጅ ዋጋ መናርም እየዳረገ ይገኛል። አሜሪካ፣ እንግሊዝና እስራኤል በተለያዩ ጊዜያት በሀውቲ ታጣቂ ቡድን ላይ ጥቃትን ቢፈጽሙም ታጣቂ ቡድኑን እስካሁን ድረስ ባለው ሁኔታ ሊያዳክሙት አልቻሉም። ሩሲያና ዩክሬን ፊት ለፊት ይገናኛሉ። ዶናልድ ትራምፕ ሩሲያና ዩክሬን በአፋጣኝ የተኩስ አቁም ድርድር እንደሚጀምሩ ዶናልድ ትራምፕ ተናግሯል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ንግግር እንደሚጀምሩ ይፋ አድርጓል። ትራምፕ ይህን ያሉት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ሁለት ሰዓት የዘለቀ የስልክ ልውውጥ ካደረጉ በኋላ ነው። ትራምፕ የስልክ ልውውጡን እጅግ መልካም ብለው የተኩስ አቁም ለማድረግ የሚቀመጡ ቅድመ ሁኔታዎች በሁለቱ ወገኖች መካከል ከስምምነት ሊደረስባቸው እንደሚገባ አሳውቋል። ምንም እንኳን ትራምፕ የተኩስ አቁም ስምምነት ሊደረስ እንደሚችል ተስፋ እንዳላቸው ቢናገሩም በቅርቡ ስምምነት ይፈጸማል የሚል ግምት የለኝም ብለዋል ትራምፕ። ከፑቲን በተጨማሪ ከዩክሬኑ ፕሬዚዳንት ቮሎድሚር ዜሌንስኪ ጋር ውይይትን አድርጓል። ፑቲን ከዩክሬን ጋር ለመስራትና ወደፊት የሰላም ስምምነት ለመድረስ ዝግጁ መሆናቸውን ሲናገሩ፣ ዜሌንስኪ በበኩላቸው ይህ ወሳኝ ወቅት ነው ብለው አሜሪካ ከስምምነቱ ራሷን እንዳታገል ጥሪን አቅርበዋል። የሩሲያው ፕሬዝዳንት አሜሪካና የአውሮፓ ሕብረት ያቀረቡትን የ30 ቀናት የተኩስ አቁም ስምምነት ጉዳይ ችላ ብለው ታልፏል። ከትራምፕ ጋር የስልክ ልውውጥ ያደረጉት ዘሌንስኪ ያለምንም ቅድመ ሁኔታ ለሚደረስ ሙሉ የተኩስ አቁም ስምምነት ያላቸውን ፍላጎት አስታውቀው፣ ነገር ግን ሞስኮ ዝግጁ ካልሆነች ቅጣት ሊጣልባት ይገባል ብለዋል። ትራምፕ ከፑቲን ጋር ካደረጉት የስልክ ልውውጥ ቀደም ብሎ ንግግር ያሰሙት ዘሌንስኪ ዩክሬንን በተመለከተ ሀገራቸው ያልተሳተፈችበት ምንም አይነት ውሳኔ ላይ እንዳይደረስ ጠይቋል። ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያቸው ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ውይይት ይጀምራሉ ከተኩስ አቁም ስምምነት በላይ ጦርነቱን ለማስቆም ንግግር ያደርጋሉ ብለው ይህንን ጉዳይ ለዜሌንስኪ ማሳወቃቸውን ጽፏል። ይህን ለማድረግ በሚቀመጡ ቅድመ ሁኔታዎች ዙሪያም ሁለቱ ሀገራት ውይይት ያደርጋሉ፣ ምክንያቱም ከሌላው በላይ ስለ ጉዳዩ የሚያውቁት እነሱ ናቸው ሲሉም ተናግሯል። ዜሌንስኪ የተኩስ አቁም ስምምነቱ አሜሪካና አውሮፓ ህብረት ሊያካትት ይገባል ይላሉ። ትራምፕ አሜሪካ ከሩሲያና ዩክሬን የተኩስ አቁም ስምምነት ራሷን እንደማታገል ቢያስታውቁም ኤ መስመሩን ካለፉ ግን ከጉዳዩ ራሳቸውን ሊያገሉ እንደሚችሉ ጠቁመዋል። አሜሪካ ከአደራዳሪነት ራሷን እያገለለች ነው የሚለውን ሐሳብ እንደማይቀበሉት አስታውቋል። ትራምፕ በቅርቡ ባደረጉት ንግግር ሩሲያና ዩክሬን የሰላም ስምምነት ለመድረስ ቁርጠኝነት አለማሳየታቸውን አውስተው አሜሪካ ከጠረጴዛው ገሸሽ ልትል እንደምትችል ጠቁመዋል። ትራምፕ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱ ስለ ሰለቻቸው ማቆም ይፈልጋሉ ብለው እንደሚያምኑ ተናግሯል። ፑቲን ከትራምፕ ጋር ያደረጉትን የስልክ ልውውጥ ግልጽ፣ ገንቢና አስፈላጊ መሆኑን ገልጿል። ትራምፕ ከፑቲን ቀጥሎ ከዘሌንስኪ ጋር ባደረጉት የስልክ ልውውጥ የአውሮፓ ሕብረት ፕሬዚዳንት እንዲሁም የፈረንሳይ ጣሊያን፣ ጀርመንና ፊንላንድ መሪዎች ተገኝተዋል። ቤንያሚን ኔታንያሁ የጋዛውን ጦርነት ለማስቆም ቅድመ ሁኔታ አስቀመጡ። ሐማስ በቁጥጥሩ ስር ያሉ ቀሪ እስራኤላውያን ታጋቾችን በመልቀቅ ትጥቅ የሚፈታ ከሆነ በጋዛ ላይ የሚካሄደው ዘመቻ እንደሚቆም ጠቅላይ ሚኒስትር ቤናሚን ኔታናዩ ተናግረዋል። ጠቅላይ ሚኒስትሩ ይህንን የተናገሩት እስራኤል በጋዛ ላይ እያካሄደች ባለችው ወታደራዊ ዘመቻ ሂደት ላይ ለውጥ እንድታደርግ የምዕራባውያን ሀገራት መሪዎች ማስጠንቀቂያ ካወጡ በኋላ ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የካናዳው ጠቅላይ ሚኒስትር ማርክ ካርኒ እስራኤል በጋዛ ላይ የምታካሄደውን ወታደራዊ ዘመቻም እንድታቆም አሳስበዋል። መሪዎቹ በጋራ ባወጡት መግለጫ ላይ እስራኤል አዲስ የከፈተችውን ዘመቻ ካላቆመች፣ በእርዳታ አቅርቦት ላይ የጣለችውን እቀባ ካላነሳች በምላሹ ጠንከር ያለ እርምጃ እንደሚወስዱ አስጠንቅቋል። ይህ ያስቆጣቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመሪዎቹ በሰጡት ምላሽ ሐማስ ከመደምሰሱ በፊት እስራኤል እያካሄደችው ያለውን ሕልውናዋን የመከላከል ጦርነት እንደማታቆምና የፍልስጤም ሀገር እንዲመሰረት መጠየቅ ሐማስ ለፈጸመው የዘር ማጥፋት ሽልማት መስጠትና ተጨማሪ ጭፍጨፋን መጋበዝ ነው ብሏል። ጠቅላይ ሚኒስትሩ ጨምሮ ሐማስ የቀሩ ታጋቾችን ከለቀቀ ትጥቁን ከፈታ፣ ጨፍጫፊ መሪዎቹ ወደ ስደት የሚሄዱ ከሆነና ጋዛ ከወታደራዊ እንቅስቃሴ ነጻ ከሆነች ጦርነቱ ነገ ሊቆም ይችላል በማለት ከዚህ ያነሰ ነገር እስራኤል እንደማትቀበል አሳውቋል። እስራኤል ራሷን በመከላከል ሙሉ ድል በሐማስ ላይ እስካልተቀዳጀች ድረስ ጦርነቱ እንደሚቀጥል የጠቀሱት ኔታንያሁ ይህ ጦርነት የስልጣኔ ከኋላ ቀርነት ጋር የሚያደርገው ነው ብለዋል። የዩናይትድ ኪንግደም የፈረንሳይና የካናዳ መሪዎች በጋራ ያወጡት መግለጫም ከምዕራባውያን በኩል ከዚህ በፊት ባልታየ ሁኔታም ጠንከር ያለ ሲሆን በጋዛ ውስጥ ያለው ሰብአዊ ቀውስ በእጅጉ አሳስቧቸዋል። ሀገራቱ በጠየቁት መሰረት እስራኤል ምላሽ ካልሰጠች ተጨባጭ እርምጃ እንደሚወስዱ ከማስጠንቀቅ ውጪ ምን አይነት እርምጃ እንደሚወስዱ ግን የገለጹት ነገር የለም። እስራኤል ራሷን ከሽብር ጥቃት ለመከላከል ያላትን መብት ሁልጊዜ እንደሚደግፉ ያመላከቱት ምዕራባውያን መሪዎች ነገር ግን እየተባባሰ ያለው የእስራኤል እርምጃ ተመጣጣኝ አይደለም ብለዋል። ጨምሮም አስከፊ ባሉት ሐማስ በእስራኤል ላይ መስከረም 26 2016 ዓ.ም በፈጸመው ጥቃት የያዛቸውን ታጋቾች እንዲለቅም ጥሪን አቅርበዋል። ሐማስ ወደ እስራኤል ዘልቆ በመግባት ጥቃት ከፈጸመ በኋላ ላለፉት ከ20 ወራት በላይ እስራኤል በጋዛ ላይ እያካሄደችው የቆየችው ወታደራዊ ዘመቻም በ10 ሺዎች የሚቆጠሩ ፍልስጤማውያንን ገሏል። ከአንድ ወር በፊት በሐማስና በእስራኤል መካከል በተደረሰም የተኩስ አቁም ስምምነት ጥቃቱ ጋብ ብሎ የቆየ ቢሆንም ጥቃቱ መልሶ አገርሽቶ በሚሊዮን የሚቆጠሩ ፍልስጤማውያን ለረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ተቋማት እየገለጹ ነው። ባለፉት ቀናት እስራኤል በግዛቲቱ ላይ እያካሄደችው ባለው ተካታይ የአየር ጥቃት በመቶዎች የሚቆጠሩ የጋዛ ነዋሪዎች መገደላቸውን የጤና ባለስልጣናት እየገለጹ ናቸው። ለሳምንታት ተቋርጦ የነበረው የሰብአዊ እርዳታ አቅርቦት በተወሰነ መጠን እንዲቀጥል እስራኤል ብትፈቅድም አቅርቦቱ ውቅያኖስ ላይ ጠብታ የመጨመር ያክል መሆኑን የመንግስታቱ ድርጅት አሳውቋል። የዛሬውን በዚያ በቃን። ሰናይ ጊዜ።